የሰርጋችሁ ጊዜ እግዚአብሔርን አመስግኑ። ከባድ አይደለም፣ በእውነት ከባድ አይደለም። ቀላል ነገር እግዚአብሔር ነው ይህንን ያደረገው። የአብርሃምና የሳራ ጋብቻ ብቻ ያድርግ ብላችሁ እናንተ ጭፈራ የምታደርጉ ከሆነ ለዛ ነው የምትፋቱት። አብዛኛዎቹ የምትፋቱት ለዛ ነው። እንዴት በዳሊው ቢሎስ ተጋብተ እንዴት ነው እግዚአብሔር የሚባርከው? እስቲ በዘፈን የተጋቡ ሰላሳ አርባ በት የኖሩ አንድ ሰው አጠራልኝ። ለም በረከት የለውማ ዲያብሎስ ነው የጨፈረበት። የእናንተ ትዳር ላይ ዲያብሎስ ነው የሚደንስበት የሚጨፍርበት። ስለዚህ ትለያያለህ። በመዝሙር ስትጋባ እግዚአብሔር በባረከው ነገር ስትጋባ ዘላለማዊ ትዳር ይሰጣል። የአብርሃምና የሳራ እያልክ እምትደንስበት ከሆነ ስለዚህ አብዛኞቻችሁ በተለይ በተለይ ኦርቶዶክስ ጋር ከዘፈን የተገናኘ ነገር በጣም በጣም በጣም በጣም ያሳዝነኛል። በጣም ያሳዝነ ለሞከራ እንትኑን ቀይረው ፕሮፋይሉን ቀይረ የማርያምን ፕሮፋይል ቀይረ መሳደብ መብትህ ነው። መሳደብ መብትሽ ነው ወይ መብትህ ነው። ፕሮፋይሉ ጣዖት ነው። በነገራችን ላይ ጣዖት አድርጋችሁ የምትሳደቡላችሁ ስለዚህ በምን ነገር ላይ ነው መልካም ነገር ስትሰሩ የምትታዩት? በቃ በኢትዮጵያ ታሪክ መልካም ነገር ለመልካም ነገር የምትሰለፉ ለወንጌል ስትሰልፉ አንድ ቀን አናይ። አንድ ቀን ይሄ ጆሲ የሚባል አለ፣ ጆሲ የጆን ዳንኤል ጓደኛው ነጠላ ለብሶ ቁጭ ብሎ አብሮ ያዳምጥና ከዛ በኋላ ሲንግሉን ይሰራል። ሙዚቃ አቁምና ጌታን አመስግን የሚለው አንድ ሰው የለም። አንድ ሰው የለም። እንደው በዚህ ድምፅም የለውም ለነገሩ ያው በቲክታክ የመጣ ነው ቢሆን እንኳን አብረውት እኮ እና አክሊለ ምናምን አብረው ቁጭ ይላሉ። እነ መዝሙር ያሬድ አብረው ቁጭ ይላሉ። እነ ልደት አብረው ቁጭ ይላሉ። እነ ፈለጋ አብረው ቁጭ ይላሉ። ለአንድ ቀን ግን ደፍረው እንኳን ደፍረው፣ እንዴ ለምንድን ነው የማዘምረው ከመዝፈን ይልቅ ለምን አዘምርም አይሉትም አይሉትም በጣም ነው የሚደንቀው እና ህይወታቸውን ዳይሬክት ለሚያበላሹት እነሱ ናቸው ብዬ ነው የማስበው እና አስተውሉ አስተውሉ ጥሩ አይደለም ጥሩ አይደለም እውነቴን ነው ስድብ ካያችሁ እዚህ ውስጥ ማን እንደሚሳደብ ስለምታውቀው ችግር የለም በሌላ አካውንት ስለምታየኝ እዚህ ጋ ምንትንላል ያ በርቱ። አሁንም አሁንም የምናገረው ምንድን ነው፣ እባካችሁ እያስተዋላችሁ ሶሻል ሚዲያ ላይ በሚዘገንን ነገር፣ በአስቀያሚ ነገር አብዛኛው እየታየ ያለው የማንምነት እንደሆነ እየታየ ነው። እባካችሁ ተቀሩ። እውነት ሃይማኖታችሁን የምትወዱ ከሆነ ጨዋ ነገር ማድረግ ሰውን አይገለም፣ አይገለም ብልግና ምንም እውቀት አይጠይቅም። ለመባለግ ጋጠወጥ ለመሆን ምንም እውቀት አይጠይቅም። ዚዝ ነጥን የሚጠይቀው ነገር ጋጠወጥ ለመሆን ባለጌ ለመሆን ምንም እውቀት አይጠይቅም። ስለዚህ ወደ ወንጌል ተመለሱ። አስተምሯቸው፣ አስተምሯቸው ነው ያ ሞጃሃድ ኦ ሙስሊሙ፣ ተው ተው ተው ተው። ስድብማ እናንተ ጋማ በሽ ነው። አባቴ ለአንተ የሚሆን አንድ ቪዲዮ ላሳይህ። ለአንተ የሚሆን አንድ ቪዲዮ ላሳይህ። አንዴ የሰማይ ቤት ቺቺን ላሳይ ለአንተ የሚሆን አባት ቆይ ላሳይ። እንዳትወጣ እንዳትወጣ፣ እንደማትወጣ እርግጠኛ ነኝ። እንዳትወጣ ናቁጭበል፣ ናቁጭበል ታሪክን ላሳዬ